ጤና ይስጥልኝ እንዴናችሁ እንደናችሁ የቻናሌ ተከታታዮች፣ እንግዲህ እነዚህ ፊደላቶች ያስቸግሩናል ብላችሁኛል። ትናንትን የሚያስተማሯችሁ ተማሪዎች አምስት ሰዓት ላይ ያስተማርኳችሁ ተማሪዎች ትንሽ ግራ አጋብቷቸዋል። ቪዲዮ ስራ ነው ስላላችሁ ልስራላችሁ፣ ለሌሎቻችሁ የሚጠቅሟቸዋል። ሰብስክራይብ እያደረጋችሁ ቤተሰቡን ኦንላይን መማር የምትፈልጉ ልጆች ቁጥሬ ሌላኛው ቪዲዮ ላይ ያለ፣ እዚህ ላይ ላስቀመጥኩትም ወይም ሁለት አምስት አንድ ያዙ፣ ሁለት አምስት አንድ ዘጠኝ ሰማኒያ ሰባት ሀያ ስምንት አርባ አንድ ዘጠና አንድ በዚህ ስልክ ቁጥር ዋትስአፕ፣ ቴሌግራም ላይ ደሞ ላይ ማናገር ትችላላችሁ። አሁን ይሰራላችኋል። ይሄኛው ነው። ይቺ ሃ ነች። አሁን ይሄ ሃና ይሄ አ ይገናኝባችሁ። እነዚህ አ ናቸው፣ ምንም አይገናኝም። አ ሃ የሚባሉት አንድ ይሄ ነው ሃ። ሁለተኛ ይሄኛው ነው ሃመሮ ሃ። ተመልከቱ ሃመሮ ሃ ሃ እና ይቺኛዋ ነው ሃ። ሶስት ነው ያለው ሶስታ ይሄኛው ግን አ ነው። ለምሳሌ አበበ፣ አየለ፣ አሳለፍ ስንል አ እንጠቀማለን እንጂ ይሄንን ሀ ይሄንኛውን መሃ የምትሉ ከሆነ ተሳስታችኋል ማለት ነው። ሰው እናንብበው አብረን ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ

a አሁን ስታዩት ከግራ ወደ ቀኝ ከቀኝ ወደ ግራ ሁሉንም ማጥላቻው። እናንተም አሁን ስትለማመዱ የትም ተማሩ ይቻላችሁ። እኔ ጋም ተማሩ፣ ሌላ ጋም ተማሩ። ወደ ኋላ ማለት ይኖርባችሁ። ወደ ኋላ ካላችሁ ፊደላቶችን ቶሎ አላያችሁ። ወደፊት ብቻም እናት አባቶቻችሁም ይችላሉ፣ ወደፊት ሀሁ ማለት ይችላሉ ማለት ነው። ሰው ወደፊት ብቻ እንትን ማለት የለባችሁ ማለት የለባችሁም። ሰው ወደ ታች ደግሞ ልበላችሁ። ሃ ኘ ነ አ ከ አ ሁ ኑ ኡ ኑ ሁ ሶሪ ኑ ኡ ኩ ኡ ሂ ኒ ኒ ኢ ኪ ኢ ሀ ኛ ና አ ካ አ ሄ ኔ ኔ ኤ ኬ ኤ ህ ኝ እ ክ እ ሆ ኞ ኖ ኦ ኮ ኦ ሰ እነዚህን በደንብ መያዝ አለባችሁ ማለት ነው። በደንብ ሃን እና አን መለየት ይኖርባቸዋል። ሰው ኦንላይን መማር የምትፈልገው አሁን መማር ትችላላችሁ ከኔ ጋር፣ በተለይ የተስፋ የቆረጣችሁ አሁን እኔ የሚያጋጥም ምንድን ነው ይደውሉ እና ቲቸርኛ እኮ እቃ እንደዚህ እንደዚህ ተምረን ነበር ምንም አልገባንም ምናም የሚባል ነገር አለ። ሁሉም መምህር የማስተማር ስልት አለው። እኔ አሁን እግዚአብሔር ምስኪን ማለት አንድ ተማሪ በቃ በስርዓት ነው የማስተምረው እና በደንብ ነው የሚችሉት። ለዛ ነው በርቱልኝ። እወዳችኋለሁ። ደህና ሁኑ።